ሰላም ጠና አስጥልን። ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስት ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሻጫጭር ዜናዎችን ያቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን ነው፦ መንግስት ከፋኖ ጋር ልደራደር ነው አለ፣ ፋኖም መግለጫ ሰጠ፣ በራያ ግንባር ታላቅ ጀብዱ ተፈጸመ፣ ልዩ ኦፕሬሽኑም ከሸፈ፣ ጄኔራሉም ወደ አራት ኪሎ ተጠሩ፣ ኢትዮጵያ በዓለም የከሰረች ሀገር ተባለች። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። በሺዎች የሚቆጠረው የፋኖ ኃይል ከበባውን በጥሶ ወጣ፣ እርምጃም ወሰደ። የዘውድሾው ሚዲያ በተለይ ጎንደርን እርቅ ለማክሸፍና አመራሮችን በቁጥጥር ስር ለማድረግ የተንቀሳቀሰውን በሺዎች የሚቆጠር ኃይል ደምስሶታል። በቦታው ያለውን ሁኔታ የዘውድሾው ሚዲያ ከስፍራው ኮሎኔል አበራን አነጋግሯል። እንዲህ ሲሉ ምላሽ ሰጥተውናል። ተከባችሁ እርምጃ ለመውሰድ የብልጽግና ኃይሉ እጅግ ከፍተኛ በሺዎች የሚቆጠሩ ኃይል እንደላከ በከበባ ውስጥ እንደገባችሁ ተገልጾ ነበር። ይህን ከበባ እንዴት ልታመልጡ ቻላችሁ? በጣም ጥሩ አመሰግናለሁ። አቶ ዘውዱ ምንድነው የተደረገው? ጠላት ልክ አንድ ሊሆኑ ነው ተሰባስበዋል። አንድ ሆኑ ሲባል ጠላት አንገቱን ነው የደፋው ስለዚህ ምንድን ነው ያደረገው? ለወታደሮቹ አጠቃላይ ትዕዛዝ ነው የሰጠ። ትዕዛዝ የሰጠው ከጎንደር አንቀሳቅሷል፣ ከደልጊያ አንቀሳቅሷል፣ ከጨዋይት አንቀሳቅሷል፣ ከአጸደ ማርያም አንቀሳቅሷል፣ ከሻውራ አንቀሳቅሷል ሰራባ የሚባል ቦታም ጦር አንቀሳቅሶ ከአምስት ሺህ እስከ ስድስት ሺህ የሚጠጋ እግረኛ ወታደር ነው ወደኛ ከበባ ውስጥ ለማድረግ የመጣው። የሰጣቸው ጉዳይ ምንድን ነው? ጎንደር አንድ ከሆነ ይሄ ውጊያ ያልቃል። ስለዚህ ውጊያችን እንዳንሸነፍ እኛ ራሳችን ማሸነፍ ይኖርብናል። ስለዚህ ወታደር የሆንክ መኮንን ትሆናላችሁ። ምክትል መቶ አለቃ ምክትል መቶ አለቃ የሆነ አንድ ርከን ያገኛል። መቶ አለቃ ይሆናል። መቶ አለቃው ሻምበል፣ ሻምበል የሆነ ሻለቃ ይሆናል። ስለዚህ በአስቸኳይ ሄዳችሁ የጎንደር ፋኖ አመራሮችን በእጃችሁ ይዛችሁ እንድትመጡ የሚል ግዳጅ ነው የሰጠው። ስለዚህ ከጠዋቱ አስራ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ውጊያ አከናወንን በአንድ በኩል እኛ ከበባውን ሰብረን ከወጣን በኋላ መልሶ ማደራጅ ታደረግን። መልሶ ማደራጅ የታደረግን በኋላ ያው ማጥቃት ነው የሰነዘርን። ማጥቃት ስንሰነዘር ሁለት መኪና ሙሉ አስከሬን አንድ መኪና ሙሉ ቁስለኛ ይዞ እንዲያፈገፍግ ነው ያደረግን። እሱ ሲያፈገፍግ እኛ የመልሶ ማጥቃት እርምጃ ወስደን ጠላትን ወደ የካምፑ እንዲገባና እንዲመለስ ያደረግንበት ሁኔታ ላይ ነው ያለው። ክቡራንት መልካች አድማጮቻችን ዝርዝር ጉዳዩን በተመለከተ የእርቁ ሁኔታ ምን እንደነበረ በከበባው ላይ የተፈጸሙትን ዝርዝር ጉዳዮች በዘውዱ ሾው ሚዲያ ከእንግዳችን ጋር ያደረግነው ውይይት እንድትከታተሉ እንጋብዛለን። ፋኖም መግለጫ ሰጠ። በሰብአዊነት ላይ የሸፈተው አገዛዝ መታገል የሰው ልጅ ሁሉ ግዴታ ነው አለ። የአማራ ህዝብ የሁሉና ተጋድሎ ዳሬ ካለበት ደረጃ ይደርስ ዘንድ በርካታ መስዋዕትነት ተከፍሎበታል ይላል በመግለጫው የፋን ነው። አገዛዙ አረመኔትን አውሬነትን እና ዓለም አቀፍ አሸባሪነትን ተላብሶ ባካሄደው የዘር ማጥፋት ወንጀል ንጽዋንን በአሰቃቂ ሁኔታ ገድለዋል። የማቾችን አስከሬን በሳት አቃጥሏል። አካላቸውንም ቆራርጧል። የሃይማኖት ተቋማትን ምሽግ በማድረግ አራክሷል። በአጠቃላይ የአማራ ህዝብ ላይ የሽብር ተግባራትን መፈጸም አንደኛ የጦርነት ስልት አድርጎ ቆይቷል። ጥቅምት ሁለት ቀን 2018 ዓ ምት ምዕራብ ጎጃም ማንኩሳ አካባቢ ከጠላት ጋር በተደረገ የተኩስ ልውውት ቀላል ጉዳት ደርሶባት። የአገዛዙ ሰራዊት እጅ የወደቀችው የ19 ዓመቷ ፋኒት በዓለም ዋሴ ላይም ተመሳሳይ ድርጊት ተፈጽሞባታል። ፋኒት በዓለም ከነህይወቷ በእጁ የያዘው ሰራዊት ከበላይ ኃላፊዎቹ በተሰጠው መመሪያ መሰረት የፋኖን ሁለት ጡቶች በመቁረጥ አስፋልት ላይ ከመጣሉ ባሻገር አማራ የሚል ንቅሳት ያለበትን የቆዳዋን አካልም በመክፈፍ ለአማራ ህዝብ ያለውን ጥላቻ አሳይቷል። አገዛዙ ለመደበኛ ሰራዊት ከሚሰጠው የጥፋት ተልእኮ ባሻገር መሰል የሽብር ድርጊቶችን የሚፈጽም ኃይል በየአህዶቹ በመመደብ በሽብር ተግባር ህዝቡን ሊያሸንፍ በመጣር ላይ ይገኛል። የአማራ ፋኖ ሰራዊት እና አመራር ይህንን ያገዛዙን ዋነኛ ባህሪ አስቀድሞ በመረዳት የአገዛዙ ሰራዊት በመተናነቅ የመጨረሻውን ህቀታ ላይ እንዳደረሰ ሁሉ የአብይን ቡድን ሙሉ በማስወገድ የአማራን ህዝብ ማህበራዊ እረፍት ማጣት ልዩ ተልዕኮ አድርጎ የሚሰራ ይሆናል ፋኒት በዓለም ዋሴ ላይ የተፈጸመው አውራዊ ተግባር በመላው የአማራ ህዝብ ላይ የተፈጸመ ጥቃት እንደመሆኑ ይህንንና መሰል ስምሪት የሚሰጥ አረመኔ አገዛዝ ከነመዋቅሩ ነቃቅሎ ለመጣል ለምናደርገው የፍትህ ተጋድሮ መላው ኢትዮጵያና ዓለም አቀፍ ማህበረሰብ ከጎናችን እንዲቆም እንጠይቃለን። በሰብአዊነት ላይ የሸፈተውን አገዛዝ መታገል የሰው ልጆች ሁሉ ግዴታ መሆንም ይገባዋል። ህልውናችንን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል አፋ ብሃ ፋኖ በራያ ቆቦ ታላቅ ጀብዱ ፈጸመ። በራያ ግንባር ነው። በመቶች የሚቆጠሩ የአገዛዙ ሰራዊት ሙትና ቁስለኛ መሆናቸው ተገልጧል። በዚህም ቆቦ ሆስፒታል፣ ቆቦ ጤና ጣቢያ፣ የህዝብ አገልግሎት ዝግ ሆነው ውለዋል ነው የተባለው። ፋኖ ብሔራ ኃይል ምኒልክዝ ነው። በበርካታ ቀጠናዎች ከአገዛዙ ሰራዊት ጋር ከባድ ትንንቅ እያደረገ የተለመደውን ድል ማስመዝገቡ የታወቀው የምኒሊክስ አምስቱንም ኮሮች እና የህዙን ልዩ ዘመቻን እንዲሁም በመደራጀት ላይ ያለውን አሃዶች ከአገዛዙ ብልጽግና ሰራዊት ጋር ከባድ ትንቅቅ ተጋድሎ አድርጎ አመርቂ ድል ማስመዝገቡ ነው የተገለጸው። በዘመቻ አርበኛ ደም አሊ አባናደው በርካታ ሰራዊት አመራር የተመታበት ጠላት ለክፉ ቀን ብሎ ያስቀመጠውን ብዛት ያለውን ሰራዊቱን የኦሮሚያ ብልጽግና ኃይል ጨምሮ በማስገባት የተወሰደበትን ወታደራዊና ፖለቲካዊ ብሎም ዲፕሎማሲያዊ የበላይነትን ለመቀልበስ ማጥቃት እያደረገ ቢሆንም በሚኒልክ እዝና አናብስቶቹ በአግባቡ ተመክቶ በርካታ ሰራዊቱ እየተመታበት መደምሰሱ ነው የተገለጸው። ከዚህ ጋር ተያይዞ ከስድስት በላይ ግንባሮች ላይ ከባድ ትንቅንቅ በማድረግ አመርቂ ድሎች መመዝገባቸውንም ከስፍራው እየደረሰን መረጃ ያመላክታል። የብልጽግና ቡድን እርስ በርሱ እየተታኮሰ መሆኑ ተገለጸ። ሲነገር አልሰማም በማለት ብልጽግናን አምኖ የተጠጋው የሚሊሻ ቡድን አዲስ ቅዳሜ ላይ ሎሬ ነገሬ ሳይተርፍ መደምሰሱ ታወቀ። ብልጽግና ቡድኑ እጁን ለፋኖ በሰላም እንዳይሰጥ፣ ህይወቱንም እንዳያተርፍ መከበቡን እንኳን አልነገሩትም ብልጽግና መንደር ሆቴል ውስጥ የቢራ አንገት ጨብቶ የአዞንባ እያለቀሰ ነው የሚገኘው። በተለያዩ ቦታ ያላቸው የሚሊሻ አባላቶች በአዲስ ቅዳም ትምህርት ወስዳችሁ ብልጽግና ያመነ ጉም የዘገነ ነውና ነገሩ በሰላም እጃችሁን ለፋኖ በመስጠት ልጆቻችሁን አሳድጉ ራሳችሁንም ከሞት ታደጉም ብለዋቸዋል። ከፋኖ ጋር ድርድር ሊጀምር ነው ተባለ። በአማራ ክልል ነው ያለውን ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረግኩ ነው ሲል የክልሉ መንግስት ያሳወቀው የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፋንታው እንደተናገሩት በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየሰሩ መሆኑን ገልጠዋል። በክልሉ ያለው ግጭት ሀብት ንብረት፣ የሰው ነፍስ ላይ ውድመት እያደረሰ ነው። ግጭቱ እያደረሰ ያለውን ውድመት በማስቆም የተጀመረው የልማት ፕሮጀክቶችን ለማጠናቀቅ ግጭቱ በድርድር ለመፍታት እየተደረገ ያለው ጥረት ጠንክሮ ቀጥሏል ነው ያሉት። ግጭቱን በድርድር ለማስቆም እየተሰራ ያለው ስራ ሁሉ ጠንክሮ ቀጥሏል ሲሉ ነው የተናገሩት። በክልሉ ያለው ግጭት በሰላማዊ መንገድ ለመቋጨት አመራሩ ከላይ እስከ ታች ድረስ ማደራጀት የጸጥታ ኃይሉ ላይ ሪፎርም የመስራት የሰላም ጥረት የማድረግ ስራዎች መስራታቸውንም ተናግረዋል። ይሁን እንጂ ይህ መረጃ እንደወጣ በዘውድሾ ሚዲያ ከተለያዩ የፋኖ አመራሮች ጋር ስለ ጉዳዩ ጥያቄ አንስተን ነበር። ይሁን እንጂ ይህ በፍጹም የሚሆን አይደለም ሲሉ ገልጠዋል። በምን ጉዳይ ነው ከነሱ ጋር የምንነጋገረው? እኛ ኮ እየተዋጋን ያለነው ነው ከፌዴራል መንግስቱ የላካቸው ወታደሮች እንጂ ከአማራ ክልል ጋር ብቻ አይደለም። ማናቸው ና ነው እነሱ ከኛ ጋር የሚደራደሩ ሲሉ የተሰጠውን አስተያየት በክልል መንግስት አጣጥለውታል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌትናንት ጀነራል ታደስ ወረደ ወደ አዲስ አበባ ተጠሩ። በክልሉ ታጣቂዎች ለአመፅ አደባባይ ከወጡ አራት ቀናት አልፏቸዋል ነው የተባለው። ታዲያ አንዳንዶቹ ጄኔራሉ የአቶ ጌታቸው ረዳ ዕጣ ፈንታ ሳይገጥማቸው አይቀርም እያሉ ቢሆንም ወደ አራት ኪሎ የመጡት ለተነሳው ተቃውሞ ማብረጃ ገንዘብ ለመጠየቅ እንደሆነም በተመሳሳይ አስተያየት ተሰጥቶበታል። ምንም ይሁን ምን በትግራይ ክልል እየተከናወነ የሚገኘው ጉዳይ ልባት ካልተሰጠው ችግሩ እየተባባሰ እንደሚሄድም ነው የተገለጠው። የአምቡላንስ አሽከርካሪው ህፃኑን ማትረፍ አልቻልኩም ሲል ሀዘኑን ገለጠ። በጎፋ ዞን መሎ ጋዳ ልዩ ስሙ ጃውላ መንገድ ላይ ነው። ጥቅምት 2 2018 ዓ ም ሌሊት ላይ የአምቡላንስ ሹፌር ሀብታሙ ደርጉ ደረሰ ወላድ እናት ወደ ሆስፒታል ይዞ ሲጓዝ ነው መኪናው በጭቃ ተውጦ ተቸገረ። ሹፌሩ አብሯቸው የነበሩ ሰዎችን መኪናውን ለማውጣት ሲታገሉ ወላዷ በቦታው ላይ ብትወልድም ህፃኑ ግን መሞቱ ነው የተገለጸው። ሹፌር ሀብታሙ በሰጠው ቃለ ምልልስ የወላዷ ስቃይ መቋቋም አቅቶት በጭቃው ላይ ቁጭ ብሎ እንዳለቀሰም ገልጿል። ነገር ግን ልጁን ማትረፍ ባለመቻሉ ትልቅ ሀዘን እንደተሰማው ነው የተናገረው። የደም ካንሰር የነበረባት እናት በሌላ አምቡላንስ ወደ ሆስፒታል የተወሰደች ሲሆን አሁን ለህክምና ስምንት መቶ ሺህ ብር ተጠይቆባታል። ለእርዳታም ጥሪ ቀርቧል ነው ያለው። ሹፌሩ በተደጋጋሚ ለሚፈጠረው የህፃናቶች እናቶች ሞት መሎ ጋዳ መንገድ በአስቸኳይ ትኩረት ሊሰጠው እንደሚገባም አሳስቧል። አብይ አህመድ ብድር እንዲራዘምለት አበዳራቹን ለማግባባት ያደረገው ተማጽኖ አሁንም አለመሳካቱ ተገለጠ። በሀገሪቱ ስም እየተበደረ ከፍተኛ ወጪ በማውጣት የጦር መሳሪያዎችን ድሮንን በመግዛት በሀገሪቱ ላይ ድብደባ እያካሄደ ሀገሪቱን ለከፋ ችግር እዳርጎታል ነው የተባለው። አብይ አህመድ በተደጋጋሚ ጊዜያቶች ከዓለም ባንክ ከአይምፍ እና ከተለያዩ አበዳሪ አካላቶች እየወሰደ ያለው ገንዘብ በአግባቡ አገልግሎት ባለመዋሉ ሀገሪቱ ችግር ላይ መውደቋም ተገልጿል። በአሁኑ ሰዓት ኢትዮጵያ በዓለም ብድሯን መክፈል ያልቻለች ሀገር ተብላም ተሰይማለች። ይሁን እንጂ የሀገሪቱ መንግስት ዛሬም ጭምር ከፍተኛ እድገት አምጥቻለሁ እያለ እየገለጸ ነው የሚገኘው። ይሁን እንጂ አንድ ዶላር በጥቁር ገበያ ከ180 ብር በላይ በባንኮች 153 ብር ሲመነዘር መዋሉም ታውቋል። በቅርብ ቀንም ከሁለት መቶ ብር እንደሚሻገር ኢኮኖሚስቶች እየተነቡዩ ነው የሚገኙት። ኢትዮጵያ ብር የዓለም ደካማ ገንዘብ ተብሎ ከየመን ጋርም ተመድቧል። የኢትዮጵያ ዩሮ ቦንድ አበዳሮችን በአስገዳጅነት ሁኔታ ገንዘባቸውን ለመሰብሰብ ወስነዋል። ይህም የኢትዮጵያን አውሮፕላኖች ሳይቀር በያረፉበት ሀገር ተወርሰው እንዳይነሱ እስከ ማገድ የደረሰ ብዙ ምስቅልቅል ሊያስከትል እንደሚችልም ነው የተገለጸው። ኢትዮጵያ በአፍሪካ እጅግ ከፍተኛ ኑሮ ውድነት ካለባቸው የአፍሪካ ሀገራት በአንደኝነት የተቀመጠች ሀገርም መሆኗ ታውቋል። ኢትዮጵያ ዜጎቿን የድህነት መጠን በየቀኑ በአስደንጋጭ ሁኔታ እየጨመረ ነው። የረሃብ አደጋ የተደቀነባት አስርት ሚሊዮኖች አስቸኳይ ምግብ እርዳታ የሚሹ መሆኑንም ዓለም አቀፍ ተቋማቶች እየገለጹ ይገኛሉ። ኢትዮጵያውያን ዝቅተኛውን ዳቦ እንኳን በከፍተኛ ዋጋ ገዝተው የሚመገቡባት የዓለም ቀዳሚ ሀገር መሆኗም ነው እየተገለጸ የሚገኘው። ኢትዮጵያ ከሰባ ሁለት በመቶ በላይ የሚሆኑ ዜጎቿ በከፍተኛ ረሃብ ውስጥ እና ችግር ውስጥ እንዳሉም ተገልጧል። ኢትዮጵያ ለከታታይ ሰባት ዓመታት በማያቋረጥ ጦርነት ግጭት ውስጥ በየዕለቱ ዜጎቿ የሚጠፉባት የሚሳደዱባትና ሀብት ንብረታ የሚወድምባት አስፈሪ ሀገር ሆናለችም። የአሁኑን ትተን ባለፈው የሁለት ዓመታት የትግራይን ጦርነት ከደረሰበት ውድመት ለማገገም አርባ አራት ሚሊዮን ዶላር የሚያስፈልጋት አሳዛኝ ሀገር ነችም ብለዋል። አንዳንድ የኢኮኖሚ ባለሙያዎች ስራ አጥነት፣ ህገወጥነት በአሳሰቢነቱ ከተንሰራፈባቸው ሀገራትም መካከል ከቀዳሚዎቹ ተርታ ተሰልፋለች ኢትዮጵያ። አሁን ወደ ውጭ ዜና እናመራለን። ጃፓን። በጃፓን የክፍያ መሰብሰቢያ ሲስተም ብልሽት ወቅት ነፃ የተጓዙ 4 ሺህ አሽከርካሪዎች ክፍያቸውን በፈቃዳቸው ከፈሉ። በጃፓን ነው የኤሌክትሮኒክስ የክፍያ መሰብሰቢያ ኢቲሲ ስርዓት ባልተጠበቀ ሁኔታ ለ38 ሰዓታት ያህል አገልግሎት መስጠት ሲያቆም ነው የክፍያ መግቢያ በሮቹ ለነፃ መተላለፊያ ተከፍተው ነበር። በሌሎች ሀገራት ይህ ከፍተኛ የገንዘብ ኪሰራ ሊያስከትል ይችል የነበረ ቢሆኑ፣ በጃፓን ግን ነገሩ እየተለየ ሆነዋል። ችግሩ ከተስተካከለ በኋላ ከአራት ሺህ በላይ የሚሆኑ አሽከርካሪዎች በቀላሉ ከመክፈል መሸሽ ይችሉ ነበር። ቢሆንም በፈቃደኝነት የራሳቸውን የክፍያ መጠን በመስመር ላይ አስገብተው መክፈላቸው ተገልጸዋል ይህ የዜጎች የሀገር አቀፍ ታማኝነት ተግባር በአጭር ጊዜ ውስጥ ትልቅ መነጋገሪያ ርዕስ በመሆን የጃፓንን ጥልቅ ስር የሰደደ ስነ ምግባር እና ማህበራዊ ኃላፊነት ምልክትም ሆኗል። የዘርፉ ባለሙያዎች እንደተናገሩት ከሆነ ይህ ክስተት ጃፓን ለክብርና ለታማኝነት የሰጠችውን ከፍተኛ ባህላዊ ትኩረት ያንጸባርቃል። እነዚህ ሴቶች ያለምንም ማስገደድ ህብረተሰቡ በአንድነት የሚይዟቸው ነውም ተብለዋል። ክቡራን ተመልካቾቻችንና አድማጮቻችን አሁኑ ያቀረብኩላቸው የዘውድሾ ዜናዎች እነዚህን ይመስሉ ነበረ። በሌሎች ዝግጅቶቻችን እስከምንገናኝ የዘውድሾ ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ዜናዎቻችንን በዚህ ቋጨን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩኝ፣ ሰላም ጤና ይስጥልኝ።